ስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አብይ ጾም የቃሉ መሰረታዊ ትርጉም መታቀብ መከልከል ማለት ነው። በቤተ ክርስቲያናችን እምነትና ትምህርት ጾም ማለት የሰው ልጅ ህይወቱን ለሰጠው የሕይወትን መመሪያ ላዘጋጀለት ፈጣሪ እየታዘዘ ኃጢአትን ለማስተሰሪ የምኞት ፍትወትን ኃይል አድክሞ ሥጋ ለነባቢት ነፍስ ትገዛለት ዘንድ በሕግ በታወቁ ጊዜያት ከመብል መጠጥ በመከልከልና የመንፈስ ብርታት ማግኛ የጥበብ መንገድ ነው። ጾም፣ ጸሎት፣ ምጽዋት የተያዙ የስነ ምግባር ሰንሰለቶች ስለሆኑ በተግባር ተጠብቀው ሲተረጎሙ የእኛንም ህይወት ከእግዚአብሔር ጋር ያገናኛሉ። በመጽሐፍ ቅዱስ ተጽፎ እንደምናነበው አበው ማንኛውንም ሥራ ለመሥራት ሲያስቡና፣ ሲያቀዱ ሲጀምሩና፣ ሲፈጽሙ በጾም በጸሎት ነው። ሐዋርያው ጳውሎስ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ በማለት ኤፌሶን ስድስት አስር ላይ ነግሮናል። የእግዚአብሔርን ዕቃ ጦር የተባሉትን መሣሪያዎችን ጾምን፣ ጸሎትን፣ ምጽዋትን አጠንክሮ የሚጠቀምባቸው ክርስቲያን የችግርን ጊዜ የማለፍ ኃይል ይኖረዋል። ጸሎት እምነት እንዲለመልም፣ እንዲፋፋ፣ እንዲያፈራ ይረዳል። ጾም ደግሞ እምነትን፣ ጸሎትን እያጠናከረ ብዙ ድንቅ ሥራዎችን እንዲሰሩ ያደርጋል። ጾም ነፍስን በእግዚአብሔር ፊት ትሁት ታደርጋለች። የስጋን ፈቃድ አስገዝቶ ነፍስን እንድትነጻ እንድትቀደስ፣ አቋሟን እንድታስተካክል ይረዳታል። ጾም ለነፍስ ብቻ ሳይሆን በስጋ ሕይወትም ለሆድ ዕቃዎች ወይንም ደግሞ ለሰውነታችን የውስጥ የምግብ ማዘጋጃ ክፍሎች እረፍትን ይሰጣል። ጾም ትሁትና ቅን ያደርጋል። በስጋዊ ፍላጎቶቻችን፣ ፈቃዶቻችን ላይ አዛዦች መሆናችንን ያረጋግጥልናል። ጾም ለመንፈሳዊ ሕይወታችን ተቃራኒ በሆኑ ርኩሳን መናፍስትና በአጋንንት ላይ ኃይል እንድናገኝ ከፈተናዎች እንድንድን ይረዳል። ክህደትን ጥርጥርን ያጠፋል። እምነትንና በእምነት የምንሰራቸውን ሥራዎች ያጠናክራል። የጥበብን መንገድ የሕይወትን ጎዳና ይገልጻል። የቤተ ክርስቲያናችን ሥርዓትና ድንጋጌ ወይም የሕግ ምንጭ በሆነው ፍትሐ ነገሥት ስለ ጾም በተመለከተው አንቀጽ እንደ ተገለጸው ጾም ጾመ ሕግ፣ ጾመ ፈቃድ ተብሎ በሁለት ይከፈላል። ጾመ ሕግ ሃይማኖታቸው የቀና 318ቱ የኒቅያ ጉባኤ ሊቃውንት አበው በወሰኑት መሠረት ፍትሐ ነገሥት አንቀጽ 15 ላይ የተመለከቱትና ክርስቲያኖች ሁሉ እንዲጾማቸው የታዘዙት አጽዋማት ሰባት ሲሆኑ፣ አንደኛ አብይ ጾም፣ ሁለተኛ ጾመ ድህነት ወይንም ደግሞ ረቡዕ እና ዓርብ ሶስተኛ ጾመ ነነዌ፣ አራተኛ የልደትና የጥምቀት ወይም ደግሞ ጋድ፣ አምስተኛ የሐዋርያት ወይም ደግሞ የሰኔ ጾም፣ ስድስተኛ የነቢያት ወይም ደግሞ የገና ጾም፣ ሰባተኛ የፍልሰታ ጾም ናቸው። እነዚህ አጽዋማት የየራሳቸው የሆነ ታሪክና ትንታኔ ያላቸው ሲሆኑ ሁሉም ያለ ልዩነት በሁሉም ክርስቲያኖች በይፋ በማህበር እንዲጾሙ የተወሰኑ ናቸው። ጾመ ፈቃድ በግል ውሳኔ በኃጢአት ስሜት የሻከረ ህሊናን ለማጥራት ወይም ደግሞ ቅድስናን፣ ጸጋን የበለጠ መንፈሳዊ ክብር ለማግኘት በመምህረ ንስሐ አማካይነት አለዚያም ብቻ ለብቻ በስውር አይቶ በግልጽ የሻቱትን ለሚሰጥ አምላክ የሚቀርብ ነው። ከሕግ አጽዋማት መካከል በኦርቶዶክስ ተዋሕዶ አብያተ ክርስቲያናት እምነትና ስርዓት በየዓመቱ ከሚመላለሱ አጽዋማት ዋናውና ትልቁ ጾም ጾመ ሁዳዴ ወይም ደግሞ አብይ ጾም ነው። ይህንን ጾም የምንጾመው ጌታችንና አምላካችን ኢየሱስ ክርስቶስን አብነትና አርያ አድርገን ነው። አምላካችን ኢየሱስ ክርስቶስ ስራ ከመጀመሩ በፊት በሰላሳ ዘመኑ በዮሐንስ እጅ ተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ በመሄድ ከቆመ ሳይቀመጥ ከዘረጋ ሳያጠፍ እህል ውሃ ሳይቀምስ አርባ ቀንና አርባ ሌሊት ጾሞ የዚህ ዓለም ተፈታታኝ የሆነ ዲያብሎስን ከነፈተናው ድል ነስቶታል። በስስት በትዕቢት፣ በፍቅረ ነዋይ የመጣውን ፈተና አጥፍቶ የኃጢአትን ሾህ አቃጥሏል። ስስት ያልሰጡትን መሻት፣ የሌሎችን ድርሻ በይበልጥ ለመሻት መሞከር። ትዕቢት አምላክ እሆናለሁ ማለት በሌሎች ላይ ታላቅነትን የበላይነትን መመኘት፣ ፍቅረ ንዋይ ደግሞ ያለኝ ይበቃኛል አለማለት በተሰጡት አለማመስገን ነው። እነዚህ ሦስቱ አርእስተ ሃጣው ይባላሉ። እያንዳንዳችን የልቡናችን በር ከፍተን እንደገና ካላስገባናቸው በቀር በጌታችን በኢየሱስ ክርስቶስ ጾም ተወግዷል። ሌላው ማወቅ የሚኖርብን ነገር ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለምን አርባ ቀንና አርባ ሌሊት ጾመ የሚለውን ነው። አንደኛ እርሱ ሠራዔ ሕግ ወይም ደግሞ ሕግን የሰራ ነውና፣ ሕግንና ነቢያትን ያጸና ዘንድ፣ አንድም ሕግን ይሰራ ዘንድ ጾምን የሰራው መጀመሪያ አደረገ። ሁለተኛ አንድም ለሐዋርያት ለሊቃውንትም እንዲሁም ከዚያ በኋላ ለሚነሱት ክርስቲያኖች ሁሉ አርአያና ምሳሌ አብነትም ለመሆን አርባ ቀንና አርባ ሌሊት ጾሞ ጸልዮ ሥራን ጀምሯል። ከዚያ በኋላ ቅዱሳን ሐዋርያት ከእርሱ በተማሩት መሠረት የሥራቸው መጀመሪያ ያደረጉት ጾምን ነው። ሐዋርያት 13 ቁጥር 1። ሦስተኛ መብል ለኃጢአት ወይም ደግሞ ለጥንታ አብሶ መሠረት በመሆኗ በመብል ምክንያት ኃጢአት ወደ ዓለም መጥቷልና በመብል ምክንያት ወደ ዓለም የገባው ኃጢአትና ኃጢአት ያስከተለው ሞት ከስራቸው ተነቅለው ተደምስሰው የጠፋው የሰው ሕይወት የታደሰው በጌታችን ጾም ነው። ሰው በሥጋዊ መብልና መጠጥ ብቻ ሰውነቱ የሚያምር፣ በጾም የሚጠወልግ የሚጎዳ የመሰላቸው ጾምን የሚፈሩት የሚሸሹት ጥቅም እንደማይሰጥ ሰው ሰራሽ ስርዓት አድርገው የሚመለከቱትም ብዙ ናቸው። አስተዋዮች ግን ሰው ከእግዚአብሔር አፍ በሚወጣ ቃል እግዚአብሔር ጭምር እንጂ በእህል ውሃ ብቻ ሊኖር እንደማይችል ጠንቅቀው አውቀው እየጾሙ ይጠቀሙበታል። አስፈላጊም በሆነ ቦታና ጊዜ ከማይፈለግ ጮማና ወይን ይልቅ ጥራጥሬ ተመግቦ መውዛት ማማር እንደሚኖር ከሶስቱ ወጣቶች አናኒያ አዛርያና ሚሳኤል ታሪክ መማር ይቻላል። ዳንኤል ምዕራፍ 1 ከቁጥር 8 እስከ 13። አራተኛ ምሳሌው ይደርስ ዘንድ ነው። ቀድሞ አባቶቹ ነቢያት 40 ቀንና 40 ሌሊት ጾመዋል። ከዚያ ቢያተርፍ አተረፈ ብለው ቢያጎድል አጎደለ ብለው አይሁድ ደገኛይቱን ሕግ ሕገ ወንጌልን ከመቀበል ይከለከሉ ነበር። እኔ ሕግና ነቢያትን ልፈጽም እንጂ ልሽር አልመጣውም ብሏልና ማቴዎስ 5:17 ሕግና ሥርዓትን እየፈጸመ ከሕግ በታች ሆኖ ተመላለሰ። ሙሴ በአርባ ዘመኑ ለዕብራዊው ወገኑ አግዞ ግብፃዊውን ገድሎ በአሸዋ ቀብሮታል። ዘጸአት 2:11። ሙሴ የወልደ እግዚአብሔር ዕብራዊው ወገኑ የአዳም፣ ግብፃዊው ደግሞ የዲያብሎስ፣ አሸዋው ደግሞ የመስቀል ምሳሌ ነው። ሙሴ ግብፃዊውን ገድሎ በአሸዋ እንደቀበረ ጌታችንም ጾሞ ጸልዮ ዲያብሎስንና ፈተናዎቹን ድል ነስቷል። ሙሴ አርባ ዘመን በምድያም ኖሮ እስራኤልን ከግብጽ የባርነት ቀንበር ነጻ አውጥቷል። ኢየሱስ ክርስቶስም አርባ ቀንና አርባ ሌሊት ጾሞ ጸልዮ ነፍሳትን ከሲኦል ነጻ ያወጣልና ሕዝብ እስራኤል የገዳም ምሳሌ በሆነው በቃዴስ በረሃ አርባ ዘመን ኖረው ምድረ ርስት ኢየሩሳሌም ገብተዋል። ዘጸዓት 14 ቁጥር 19። እኛም እንዲሁ አርባ ቀንና 40 ሌሊት ብንጾም ርስተ መንግስተ ሰማያትን እንወርሳለን። ሙሴ 40 ቀንና አርባ ሌሊት ጾሞ ጸልዮ ለሕይወታችን መመሪያ በእግዚአብሔር ጣት የተጻፉ አስርቱ ቃላት ያለባቸው ጽላቶች ተቀብሏል። ሕገ ኦሪትንም ሰርቷል። ዘጸዓት 34 28 ኢየሱስ ክርስቶስም እንዲሁ አርባ ቀንና አርባ ሌሊት ጾሞ ጸልዮ ሕገ ኦሪትን አጽንቶ ደገኛይቱን ሕግ ሕገ ወንጌልን ወይም ደግሞ ስድስቱን ቃላተ ወንጌል ሰርቷል። ነቢዩ ኤልያስ አርባ ቀንና አርባ ሌሊት ጾሞ በእሳት ሰረገላ በአውሎ ንፋስ ተነጥቆ ወደ ገነት ወይም ደግሞ ብሔረ ሕያዋን አድርጓል። እኛም ደግሞ እንዲሁ አርባ ቀንና አርባ ሌሊት ብንጾም ገነት መንግሥተ ሰማያትን እንወርሳለን። ነቢዩ በግራ ጎኑ አርባ ቀንና አርባ ሌሊት ተኝቶ ስድስት መቶ ሙታን አስነስቷል። እኛም ደግሞ እንዲሁ አርባ ቀንና አርባ ሌሊት ብንጾም ትንሣኤ ዘለ ክብር ትነሳላችሁ በማለት ጌታችንና መድኃኒታችን ኢየሱስ ክርስቶስ ይህንን ጾም ትቶልናል። እዝራ አርባ ቀንና አርባ ሌሊት ከምግብ ተከልክሎ የጥበብ ሕይወት መመሪያ መጻሕፍትን ጽፏል። እዝራ ምዕራፍ ሰባት ቁጥር ስድስት እነዚያ ቀን ሲጽፉ እየዋሉ ማታ ይመገባሉ። እሱ ግን ቀን ሲያጽፎ የሚውለውን ማታ ሲያስበው ያድር ነበር። እንዲሁ እኛም አርባ ቀንና አርባ ሌሊት ብንጾም ምስጢር ይገለጥላችኋል ሲል ይህንን ጾም ትቶልናል። ነቢዩ ነብዩ ዳንኤል ከሀገሩ ከኢየሩሳሌም በምርኮ በተወሰደበት ሀገር በአንድ አምላክ ላይ ከነበረው ጽኑ እምነት ሳያወላወል በጾም በጸሎት ተወስኖ በመገኘቱ ከአንበሶች በሶች አፍ እንደዳነ ሕልም የመተርጎም እውቀት ጥበብ እንደተሰጠው ሀገሩ ኢየሩሳሌም ነፃ የምትሆንበትን ወገኖቹ እስራኤል ከስደት የሚመለሱበትን ከዚህም በላይ ረቂቅና ጠለቅ ያለ የክርስቶስ ሰው የመሆን ምስጢር እንደተገለጸለት በሱባኤው ፍጻሜ መልአክ ተልከው እንዳረጋጉት የምሥራች ዜና እንዳሰሙት ፈተናውም ሁሉ ድል እንዳደረገ እኛም ደግሞ ጥበብ፣ ዕውቀት እንዲገልጽልን በሀገርና በወገን ላይ የመጣውን መዓትና መከራ እንዲወገድ ነውራችን እንዲንከባለል ለኃጢአታችንም ስርየት እንድናገኝ ከነፍሳችን ቁስል እንድንፈወስ ጾምን እንጹም። አምስተኛ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አርባ ቀንና አርባ ሌሊት የጾመበት ፍጻሜው ግን አዳም ልጅነት የተሰጠው በአርባ ቀኑ ነበር። በተፈጠረበት ምድር ኤልዳ በምትባል ቦታ ቆይቶ ገነት ገብቷል። በአርባ ቀን ተሰጥቶት የነበረውን ልጅነት በመብል ምክንያት አጥቶት ስለነበር ጌታችን መድኃኒታችን ኢየሱስ ክርስቶስ አርባ ቀንና አርባ ሌሊት ጾሞ ልጅነቱን ሊመልስ ፍጹም ካሳ እንደ ካሰ ለማጠየቅ ነው። ኩፋሌ 49 አንድም ጽንስ ሁሉ በእናቱ ማህፀን በአርባኛው ቀን ተስዕሎተ መልክ ይዛል ወይም ይፈጸምበታል። በመሆኑም በአርባኛው ቀን ተስዕሎተ መልክ ለተፈጸመለት ክቡር የሰው ዘር ሁሉ ፍጹም ካሳ ሊከስ እንደመጣ ለማጠየቅ አርባ ቀንና አርባ ሌሊት ጾመ። በሌላው ሰው የተሰራው ከአራቱ ባህርያተ ስጋና ከአምስተኛው ባህርያተ ነፍስ በመሆኑ ለአራቱ አስር አስሩን ለመካስ ወይም ደግሞ አራቱ ባህርያተ ስጋና አምስተኛ ባህርያተ ነፍስን አድርጎ ለአምስቱ ስምንት ስምንት ለመካስ እንደመጣ ለማጠየቅ አርባ ቀንና አርባ ሌሊት ጾመ። እግዚአብሔር አምላካችን ጾም ጸሎታችንን ይቀበልልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።